ጉድ ጉድ ጉድ ነው ዘንድሮ የማይሰማ ጉድ የለ። ኧረ የማይሰማ የማይታይ ጉድ የለ። እግዚኦ እግዚኦ ያሉ እናቶቻችን እግዚኦ ነው ማለት ምን ጀምረን ምን እንደምንጨርስ ራሱ ግራ እየገባን ነው። እውነት ለመናገር ማለት ነው። በግሌ ማለት ነው። ምክንያቱም ሚዲያ ላይ የምናየው በሙሉ ጉድ የሚያሰኝ አፍ የሚያስጭን የሚያስብል ዩቲዩብ ነው እየተከታተለ ነው ያለ ነው ምን እንደምናየው ና ግራ እየገባል ማለት ነው ምን እንደምንሰማ ግራ ስለገባል ምን እንደምናይና ጥሩ ነገር ሰምተን እንደምንስቅ ማለት እየሳቀን ነው አደለ እያሳቁን ነው ጉድ ነው ዘንድሮ ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮች በአለም ዙሪያ የምትገኝ ኢትዮጵያውያ እንዲሁም ኤርትራውያን በያላችሁበት ሰላምታዬ ይድረሳችሁ ሰላማችሁ እንደምድራሽ ብዙ ተርፍ ትርፍርፍ ይበልልን ሰብስክራይብ ሰብስክራይብ ሰብስክራይብ እያደረጋችሁ አበረታቱኝ ማለት እፈልጋለሁ። ቪዲዮንም ከመጀመሪያ በፊት ላይክ ላይክ ላይክ ላይክ ሀሳብ አስተያየታችንን እንዲሁ በኮመምስጫሳጥ ላይ ኮመት ኮመት ኮመት አርጎልኝ ማለት የሚሆነውና እየሆነ ያለው በጣም እየገረመኝ ስለሆነ ነው። በሳቂ ገባሁት ማለት ነው ማለት አይ ዶንት ኖው አስበውበት ይሁን ሳያስቡበት አላውቅም እንዴ ማለት የሔርሜላ ፈተና የሩታን እዛ ጋ ማገጣጠም ልብ የሚያስደነግጥ ነው። ሩታ መቼም አሁን ምጧ ካልመጣ መቼም ካሁን በኋላ ምጧ ይመጣል። አሁን ላይ ማለት ነገራችን ጭንሳት መጣ፣ ምጧ ይመጣል ማለታችን። የዛሬ ድንጋጤ ስስገባ አልጋ ላይ አልጋ ቤት ይዛት አይዶ ነው እኔ የምለው ምን አይነት ፈተና ነው እንደዚህ አይነት ፈተና? ቆይ እሱስ መጀመሪያ እውነት ሩታ የምትመጣ ከሆነ ለምን ውጪ ብሎ ሩታ ትመጣለች፣ ቀጥታ መንገዱን ሩታ ትመጣለች ብሎ ለምን አልነገራትም? ለምን ሰው ይመጣል ብሎ ይላታል? እኔ የምለው ፈትነሽ ፈትነሽ ፈትነሽ ምን ልታደርጊው ነው? ቆይ ጭራሽ መኝታ ቤቱ ገብተሽ ወንድ ልጅ ነው መቼም ይሸወዳል፣ ይሳሳታል ብለሽ ነው ፕራንክ እያደረጋችሁ ያላችሁት በፕራንኩ መሃል ላይ ግን ምን እንደሚፈጠርና ምን እንደሚሆን እንኳን ዞር ብላችሁ ማሰባቅቷችኋል። እውነት ለመናገር በጣም እያሳቀኝምም እየገረመኝምም ነው። ዛሬ ቪዲዮን ጀምር እየጨረስኩትኝ ማለት ነው። ጉድ ጉድ ጉድ፣ የዘንድሮ ጉድ አያልቅም። ምን አይነት ምን አይነት ግጥምጥሞሽ እንደሆነ ወይስ አውቀው ይሆን ብሩክ ማነው ስሙ ዛጋ አይዶ ነው ማለት፣ ምን ብላ እንደምትወጣ ምን ብላ ቁጭ ብላ እንደምታወራው ምን ብላ እንደምታምነው ካሁን በኋላ ግራ ነው የሚገባው። የፈለገ ቪዲዮን ብታየው በራሱ እውነት ፕራንክ ነው ብላ የምታስቡ ምንም ነገር ይኖራል ብዬ አላስብ። ምክንያቱም ያስደነግጣል የሱ ሁኔታ። እዛ ጋር ቆይ ውጭ እናውራ እቤት ክላሱ ቀጥሯት ውጭ እናውራ ብሎ በር ላይ ማቆሙ መደነጋገጣቸው ምናምን አው እሷ ምናልባት ፕራንክ ነው የምታደርገው ሩታንም ፕራንክ አደረጓት ማለት ነው። ኧረ ምን አይነት ዘንድሮ ምን አይነት ታምር ነው የምናየው? ጉድ እንዲህ እሱም ነገሩ እሱም እርግጠኛ ነኝ ወይ ሩታ እዛ ቦታ ላይ የማትመጣ ብትሆን ኖሮ ማለት አይዶን ነው ምን እንደምንድግራ ገባል ረ ወይኔ፣ ረ ወይኔ፣ ረ ወይኔ ረ እባክሽ ሔርሜላ፣ ረ እባክሽ ስለፈጠረሽ፣ ረ እባክሽ እስኪ ተያቸው። በቃ ተይው፣ ስራ የለሽም? እኔ ስራሽ አዲስ አበባ ነው። ቡታጅራ ምን ልትሰሪ መጣሽ? እረ በፈጣሪ ምን አይነት እነዛ ደግሞ ጅሎች መጃጃላቸው። ትፈተነው አዲስ አበባ እንዲህ ያልፈተናችሁ ቡታጅራ ውስጥ ትፈትኑታላችሁ። ኧረ ምን አይነት ታምረኞች ናቸው ታምራችሁ የማያልቅ ጉድ በፈጣሪ ኧረ ምን አይነት ምን አይነት እኔ እንጃ በስማ ማይዶ ነው ነግቶ ያው ሁለተኛው ድራማ ደግሞ እስከሚመጣ ድረስ ጓጉቻለሁ እውነት ለመናገር ማለት ነው ምን ነው ቢቀርብሽ ለምን እሱንስ መፈተና ያስፈለገሽ ባለትዳር መሆኑን ካወቃችሁ በኋላ እንዴ ልቦ ሩታ ጋ ከሆነ ያለው የፈለገ ሂድ ብላ ብትለውና ቢሄድ እንዴት ተፈትኛለሽ? እንዴ በዚህ ልክ ክላሱ ድረስ እናንተስ በዚህ ልክ እሱን መፈተን ምን አስፈለገው? ለምን አስፈለጋችሁ? እንዴ አረ በጣም የሚገርም ነው። አረ ወይኔ በስመ አብ ማለት ምን እንደምን ብላ ግራ እየገባኝ ነው ዛሬ የምናገረው ማለት ነው። እንዴ ጭራ ሆነሽ ደህና ሰላም የነበሩትን በቃ ከዚህ በኋላ እንደውም ብትችል ብትችል ብትችል አሁን ላይ ሄዳ? አዲስ አበባ ሄዳ በቃ ወዲያውኑ በቃ አሁን ካልቀደዳችሁልኝ ብላ የምትል ነው ሁላ የሚመስልኝ ሳስበው ሳስበው ሁላ ማለት ነው። በስመ አብ ወልድ ምን አይነት ዱብዳዎች ናቸው በፈጣሪ። እረ እባካችሁ፣ እረ እባካችሁ ፕራንክ እያላችሁ ሰው ይሞታል። እረ ተው ፕራንክ እና እርግ እያላችሁ አንድ ቀን ሰው ግጥ የሚልባችሁና እጃችሁ ላይ የዘላለም እግር እሳት ይሆንባችኋል፣ የዘላለም ጸጸት ይሆንባችኋል። ተው ዴ ላሽ ስትሳሳሚ ከርመሽ ከዚህ በፊት፣ አሁን ደግሞ ክላስ ውስጥ ስትገኝ ምን አይነት ጉድ ነው። እሩታ ምንድን ነው የሚያሳምናት አሁን? ከዚህ በኋላ ምንድነው ሊያሳምናት የሚችለው? የፈለገ ፕራንኩን ወደ መጀመሪያ ከመጀመሪያ ጀምሮ ብታየው አረ ወይኔ፣ ምንናገር ብሎ ግራን የገባ እውነት ለመናገር ማለት ነው። ይኸው ሀይሚና ብሩክም እንለያይ ብለ ተለያዩ፣ በውሸት ወሬ ማለት ነው። ችግሯን ሳትናገር ምክንያቱን ሳትናገር፣ አንተ ተናገር አንተ ተናገር። ከሱ በላይ እኔ ነኝ ማቀው ከሱ በላይ ከኔ በላይ እኔ ነኝ ካንተ በላይ እኔ ነኝ አንተን ማቅ ካይነ ነገር ማለት ነው። የሆነውን ካልነገርሹ ያደረገውን ካልነገርሹ የሰማሹ ካልነገርሹ፣ ጠንቋይ አይደል እሱ። ጠንቋይ አይቀልም እንዴ? በምንድን ነው እሱ መቼም እርግጠኛ ነኝ እናንተ ህይወት ከጀመራችሁ በኋላ ሌላ ሴት ይዞ ከሆነ ከመናገር ወደ ኋላ ሌላ ሴትም ይዘዋል ከተባል ወይም በጣም ዝልዝልዝልዝልዝል ነው ያላችሁ ዝልዝል። እውነት ለመናገር አንዳቸው የሚያሳዩት እንትን አንዳቸው ይው። ማርክንም ደግሞ ተመልከቱት። ማርክም ጋር ደግሞ የሆነች ሴት ገባች፣ ቤዚ ደረሰችበት ከአንቺ በፊት ነበር እኛ የምናውቀው። ከቤዚ በፊት ሄሉን ነው። ከሄሉ በኋላ ደግሞ አይዶን ነው። አናውቅም ወይ ከሄሉ በፊት አይዶን ነው። አናውቅም ቤዚ ቋን ሰብስባ ከሐዋሳ ጥላውን ወደ አዲስ አበባ እንደው የምታደርጉት እና የምትሆኑት መላ ቅዱሳችሁ እኮ ጠፋባችሁ። እውነት ለመናገር መላ ቅዱሳችሁ እኔ በቃ ሩታና አብርሃም የሰዎች መለያያ መንገድ ሆኑ ማለት ነው ሩታና አብርሃምም ተለያይተዋል። እኛም ብንለይ የሚገርም ነገር አለ አይነት ነገር ከሆነው ዩቲዩበሮቹ በአጠቃላይ ፍቅረኛ ሞቹ፣ ጓደኛ ማቾቹ፣ ትናንት ቀለበት ያደረጉት ማውለቅ መወርወር፣ ትዳር የያዙት መፋታት መለያየት፣ ፍቅረኛ ማቾቹ። ኧረ ምንድን ነው አሁን? ምንድን ነው የምታስተምሩት? ምንድን ነው የምታስተምሩት? እኔ ኦኬ፣ አልማርባችሁም መቼም፣ ላስተምራችሁ እመጣለሁ እንጂ አልማርባችሁም መቼም ማለት ነው ትውልድ ግን እናንተን እያየ ምንድን ነው ሊማር የሚችለው? እውነት ለመናገር ጽጌንና የዳኒን አረገዝኩለት ብላ ያለችውንም ደግሞ ተመርከቷቸው ታይልኝ ማለት በጣም እየግርም። በጣም ዛሬማ እንደው ጠቅላላ ዩቲዩበሮች እየገባኝ እያየውኝ፣ አረ በባካችሁ፣ ን ፍቅርን መላቅዱሱን አሳጣችሁት። ምንድነው ፍቅር ፍቅር? በዚህን ሰዓት እውነትም ፍቅር የለም። በዚህን ሰዓት እውነተኛ ፍቅር የለም። እውነተኛ ቀለበት የሚያደርግና እውነተኛ በልቡ የሚወድ ወይንም ደግሞ እውነተኛ ትደር ይዞ የሚኖር ሰው የለም በዚህን ሰዓት ላይ ማለት ነው። እንዴ ጭራሽ በአጠቃላይ ዝሙት ያደረጋችሁት እኮ ሚዲያውን የዝሙት ሚዲያ ያደረጋችሁት። እኔ ምለው ይህ የዩቱብ ካምፓኒውን እንዲህ የሚያመሰቃቀላችሁ ወይንስ እንደው ገንዘቡ የምለውላን። ዛሬ ግራ የገባኝ እንዳለ የማየው ተለያይተናል። ሔሉን እና ትላንት ቀለበት ያደረግላትንም ልጅ ተመልከቱ። እግዚኦ ኧረ እግዚኦ እግዚኦ እግዚኦ ኧረ እግዚኦ ነው ዘንድሮ እግዚኦ ነው ዘንድሮ እግዚኦ ነው 2018 የባሰ የባሰ አታምጣብን ነው ከዚህ በኋላ እውነት የባሰ አታምጣብን ፈጽሞ ፈጽሞ አንዳቸው ጥሩ ነገር አንዳቸው ጥሩ ጨዋታ አንዳቸው ከአንዱ አንዱ የማይሻል ከአንዱ አንዱ የማይቀየር ሁሉም አንድ አይነቶች ይሄ ወላ ዛሬ እናንተናም ያቺን ልጅ ትናንት እንዳለ ያያችሁ ብላ። እኔ እኮ ሰው የሰጣችሁን ስጦታ በሰዓቱ ፍቅር በነበራችሁበት ሰዓት ላይ ደስ የሚል ላይፍ ባሳለፋችሁበት ሰዓት ላይ የምትሰጣጡትን ስጦታ መመለስ የመጨረሻ ጅልጥነት እኮ ነው። በጣም ፋራ መሆን እኮ ነው። በሰዓቱ በቃ ጥሩ ነገር አሳልፈሻል። ትዝታውን ትዝታ ሆኖ የሆነ ቦታ ላይ አስቀምጪው። በቃ ማስታወሻ ነው። የሰው የሚሰጥሽ ስጦታ ማስታወሻ ነው። ምንድነው ማስታወሻ መመለስ ከዚህ በፊት ሀይሚና ብሩክ ማስታወሻ እስከመመላለሱ ብላ ደርሰው ነበረ። ዛሬ መልሰው አንዱ ነው። አሁንም ደግሞ ትመጣና ማስታወሻ ትመላለሳለች ስጦታ ይመላለሳሉ። ምን አይነት ማነች? ማነው? ማርክና ቤዚም እንዲሁ ስጦታ ተመላልሰው ነበረ። ሰው የሰጣችሁን ስጦታ እንዴት ነው የምትመልሱት? በጣም በጣም መውረድ እኮ ነው። እውነት ለመናገር መውረድ እኮ ነው። ተለያዩ። ኦኬ አንድ አንዶን መቀጠል አንችልም ካላችሁ ተለያዩ። እዛው ስጦታሽን እዛው ወይም ደብቀሽ ወይም አቃጥለሽ እዛው። ሚዲያ ላይ ስጦታ መመለስ ማለት የመጨረሻ አለመማር አለማወቅን እኮ ነው የሚያስተምረው። ሁሉም ሴት እየተደረሰባቸው ሁሉም ሴት እየተደረሰባቸው ሁሉም ወንድ እየተደረሰባቸው ምንድነው ይሄ ያመጣው? ምንድነው ይሄ ፕራንክ የሚባለው ማለት ነው? የፕራንክን ትርጉም ሳታውቁ ፕራንክ ብላችሁ ተጀማመሩና ፕራንካቹ ወደ ፍራንክ ተቀየረው። ፍራንኩ እያሳበዳችሁ መጣ። ፍራንኩ ኪሳችሁን ሲሞላ ባንካችሁን ሲያጨናንቀው ትናንት አይታችሁ የማታውቁትን ቤት ስታዩ ትናንት ኑሯችሁ የማታውቁትን ኑሮ ስትኖሩ አጨናነቃችሁ። ከዛን ትንሽ ጊዜ ሴቶቹን መደበሪያ ታረጓችኋላችሁ፣ ወይም ገንዘብ መስሪያ ታረጓችኋላችሁ ለትንሽ ጊዜ። ከዛ በኋላ ሲሞላላችሁ በሆነች ሴት ትቀይሯችኋላችሁ። ወንዶችም ወንዶቹም ልክ እንደዛው፣ ሴቶቹም ልክ እንደዛው ወንዶቹን መቀየሪያ ታረጓላችሁ። ተመልከቷት ፍቅርን እራሷውን ማለት ነው ከዛ ማነው ከአሞራው ከሚባለው ልጅ ጋራ ጥሩ እየሰራች እያለች ከዚህኛው ጋራ መቼ የጀመረችው ፍቅር እንደሆነ አናቅ። ከዚህ በፊት ከፉፉ ጋራ እንደዚህ ብድ ብላ መግቢያ መውጫ አሳጥታ ልጅ ልጅ መቼ ተረግዞ መቼ እንደተወለደ ሳናቅ በዛ የተነሳ ተለያዩ ተባለ። ተለያዩ አሁን ደግሞ ከዚህኛው ጋር ኧረ፣ ወይኔ ማርያምን ዛሬማ እንደው ማለት ተመሰረ ምን አይነት ተአምር ነው የሚያሳየና አሁን ልናስተምራችሁ ነው ይሉናል እኮ የኛ አስተማሪዎች። መጀመሪያ እናንተ ተማሩ መጀመሪያ እናንተ ተማሩና ከዛ ሌላ ሰው ሰዓት አስተምራላችሁ እናንተ ሳትማሩ ልናስተምር ነው እንደዚህ። ኧረ ኧረ ኧረ ጉድ ነው ኧረ ጉድ ነው። ሰው የሚያየውን አሳጣችሁት እኮ የሚያውን ግራ አጋባችሁት እኮ። እውነት ለመናገር እኛም መቼም የሃይማኖት ነገር ላይ አይናችንን አንተክልም የምናየው እነዚህ የዘመኑ እንትኖች ወጣጤዎችን ዩትዩብ ላይ ያስቁናል፣ ነገር ያስረሱናል፣ ብዙ ነገር ያስተምሩናል እያሉ ብዙ የምናያቸው ነገሮች ነበሩ። በፊት ነው። አሁን አሁን ግን በአጠቃላይ የጸብ ብቻ የድብድብ ብቻ የተይኝ ተወኝ ብቻ ሴቷ ወንዱ ላይ እየደረሰች ወንዱ ሴቷ ላይ እየደረሰ ዋው የተባሉ ፍቅራቸው ዓመት ሳይቆይ መለያየት። ትናንትና ቀለበት ሊያደርግላት የነበረው ሰው ዛሬ ትናንት ግብዣ አብራት ቆጥሮ ወይም ሲጠጣ የነበረው ዛሬ፣ ኧረ ምን ጉድ ነው? ኧረ በፈጣሪ እንደ እውነት ወዴት ወዴት እየሄድን ያለ ነው? ኧረ ይሄ ውይ ውይ ተአእምር ነው የሚሰማው ተአእምር ነው የሚታየው። እረ ወይኔ፣ እኛም እንሰራለን እናንተም ስሩ። ያው ኢትዮአደ ለማንኛውም ግን ዛሬ ማርያምን በሳቅ ነው እየጀመርኩት ያሉትኝ። ቡና እንጠጣ፣ ቡና እየጠጣው ነው። ለማንኛውም በቃ ከዚህ በላይ ስልኬን ዘግቼ ብስቅ ይሻለኛልና፣ አመሰግናለሁ ስለተካፈላችሁኝ። እንደተለመደው ያው ሀሳብ አስተያየታችሁን አስቀምጡልኝ ማለት ፈልጋለሁኝ። ባካችሁ ሼር አድርጉልኝ እሺ። እወዳችኋለሁኝ። ሰላም እደሩልኝ።